ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ሶስት ረቂቅ አዋጆችን አጽድቋል። የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር ብድር ያቀረበ ሲሆን ብድሩ በሁለት ጊዜ ተከፍሎ ፈሰሲ እንደሚሆን እንዲሁም የአምስት ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅ ተገልጿል። ምክር ቤቱም የብድር ስምምነት ረቂቅ አዋጁን በሙሉ ድምፅ አጽድቋል። የደረቅ ቆሻሻ አያያዝና ወጋገድ ረቂቅ አዋጅ ከጸደቁት አዋጆች መካከል ሲሆን የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮችና የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ለምክር ቤቱ ቀርቦ ጸድቋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጅም መርምሮ አጽድቋል። በአዲስ አበባ በተርሚናል አገልግሎት የተደራጁ ኢንተርፕራይዞች የስራ ማስጀመሪያ መርሃ ግብር ተካሄደ። የአዲስ አበባ ስራ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ የከተማ አስተዳደሩ በዘርፉ ያለውን አሰራር በዘመናዊ መንገድ ለመተካት ባደረገው ጥረት የተለያዩ ባለድርሻ አካላትን በማቀናጀት ቀልጣፋ አገልግሎት መስጠት የሚያስችል የተርሚናል ኢንተርፕራይዞች እንዲደራጁ አድርጓል ብለዋል። የአዲስ አበባ ሰላምና ፀጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በበኩላቸው የትራንስፖርት ተርሚናል በርካታ ህዝብ አገልግሎት የሚያገኝበት በመሆኑ ዜጎች ላላስፈላጊው ከባና እንግልት ብሎም ለወንጀል እንዳይጋለጡ በዘርፉ የሚሰማሩ ዜጎች ከጸጥታ መዋቅሩ ጋር በቅንጅት በመስራት ተልእኮ መወጣት እንደሚገባቸው ገልጸዋል። በዘርፉ 996 ዜጎች በ87 ኢንተርፕራይዞች የተደራጁ ሲሆን በዘርፉ የሰለጠነ የሰው ኃይል ስምሪት መሰጠቱ የዘርፉን ብልሹ አሰራር ለመቅረፍ ያስችላል ሲሉ የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ያባብል አዲስ ተናግረዋል። ፕራና ኢቨንትስ ከጀርመኑ ፌር ትሬድ መሴ ጋር በመተባበር ያዘጋጁት አግሮ ፉድ እና ፕላስት ፕሪንት ፓክ ኤግዚቢሽን ለሰባተኛ ጊዜ ከሰኔ 12-14 ቀን 2017 ዓ ም እንደሚካሄድ ተነገረ። በሚሊኒየም አዳራሽ ይካሄዳል የተባለው ኤግዚቢሽን ከ14 ሀገራት የተውጣጡ ከ140 በላይ አውደ ርዕይ አቅራቢዎች ለኢትዮጵያ ገበያ የሚስማሙ ምርቶችንና መፍትሄዎችን ያቀርባሉ ተብሎ እንደሚጠበቅም ይፋ ተደርጓል። የግብርና የፕላስቲክ የህትመትና የማሸጊያ ቴክኖሎጂና ምርቶች እንዲሁም ለመጀመሪያ ጊዜ የምግብና የቡና ንግድ ትርኢት እንደሚካሄድም ነው የተገለጸው። የኢንዱስትሪ ሚኒስትር ዴኤታው ዳንኤል ኦላና እንደዚህ አይነት ሁነቶች ፖሊሲ አውጪዎችን፣ የግል ተቋማት፣ ማህበረሰቡና መንግስትን የማገናኘት ከፍተኛ ሚና እንደሚኖራቸው ገልጸዋል። በናይጄሪያ ሞኮዋ ከተማ ሐሙስ እለት በደረሰው ከባድ የጎርፍ አደጋ የሟቾች ቁጥር 200 መድረሱ ተሰማ። አደጋውን ተከትሎ ከ500 በላይ ሰዎች እስካሁን የደረሱበት ባለመታወቁ የሟቾች ቁጥር ወደ 700 ሊያሻቅብ ይችላል ተብሎ ተፈርቷል። የጠፉ ሰዎችን በህይወት የማግኘት ተስፋው በመመናመኑ አደጋውን ተከትሎ ሲደረግ የቆየው የነፍስ አድን ጥረት መቆሙንም አንድ የከተማዋ ባለስልጣን ለቢቢሲ ተናግረዋል። በከተማዋ ሊከሰት የሚችል በሽታን ለመከላከል ከመሬት ስር የተቀበሩ አስከሬኖችን የማውጣት ጥረት በፍጥነት እንደሚጀመርም የከተማዋ አስተዳዳሪ መሐሙድ አልዩ አስታውቀዋል። አሜሪካ በቅርቡ በጣለችው የ50 በመቶ የታሪፍ ጭማሪ ላይ አጸፋዊ እርምጃ እንደሚወስድ የአውሮፓ ሕብረት አስጠነቀቀ። የሕብረቱ ኮሚሽን ቃል አቀባይ ኦሎፍ ጊል አሜሪካ ወደ ሀገሯ በሚገቡ የብረትና አልሙኒየም ምርቶች ላይ በጣለችው የታሪፍ ጭማሪ ላይ ምንም አይነት ስምምነት ላይ ካልተደረሰ ነባርና አዳዲስ የመልሶ ማቋቋም እርምጃዎች ወዲያውኑ ተግባራዊ እንደሚሆኑ አስጠንቅቀዋል። በተጨማሪም የታሪፍ ጭማሪው በህብረቱ ላይ ከፍተኛ ስጋት እንዳሳደረ በመግለጽ በድርድር መፍትሔ እስካልተገኘ ድረስ አጸፋዊ እርምጃ ሊወሰድ እንደሚችል አስጠንቅቀዋል። ቀደም ሲል የአውሮፓ ህብረት በአሜሪካ የታሪፍ ጭማሪ ማዘኑን እንዲሁም ውሳኔው ለዓለም ኢኮኖሚ ይበልጥ አለመረጋጋት የሚፈጥር ነው ማለቱ ይታወሳል።